ብዙዎቻችን ቻችን በተለያየ ምክንያት አይኖቻችን ሲቀሉ አስተውለን እናውቃለን። ስለዚ ስለዚህ እነዚህ የአይን መቅላት ችግር ከሚከሰትባቸው ምክንያቶች አንደኛ የአይን አለርጂ ወይም ደግሞ አለርጂ ኮንጀክቲቫይተስ የምንለው በሽታ በዋነኛነት ተጠቃሽ ነው። ስለዚህ ዛሬ በዚህ ቪዲዮአችን የአይን አለርጂ በሽታ ምንድን ነው እንዲሁም ደግሞ ሌሎች የአይን መቅላት ችግር ከሚያስከትሉ የአይን ኢንፌክሽኖች በቀላሉ እንዴት መለየት እንችላለን የሚለውን ና ዋና ዋና አይን አለርጂን የሚቀሰቅሱ ነገሮች ወይም አለርጂኖች ምንድን ናቸው፣ እንዲሁም ደግሞ ለአይን አለርጂ በሽታ መፍትሔ ተደርጎ የሚወሰዱ አማራጮች ምንድን ናቸው የሚለውን እንመለከታለን ማለት ነው። አብራችን ቆዩ። በቅድሚያ ግን ቻናላችንን ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ስለዚህ የአይን አለርጂ በሽታ የምንለው የተለያዩ በአየር ላይ የሚገኙ አለርጂኖች አይናችን ላይ ሲያርፉ የሚከሰት የአይን ወይም የአይን ሽፋን የውስጠኛው ሽፋን ብግነት ወይም ደግሞ መቆጣት ነው። የተለያዩ አለርጂኖች ወይም ደግሞ አለርጂክ ቀስቃሽ ነገሮች አየር በዙሪያችን ይገኛሉ ማለት ነው። ስለዚህ በተለያዩ ምክንያቶች ወደ አይን ሲያርፉ ይሄ ችግር ይከሰታል ማለት ነው። እነዚህ ይሄ ችግር ደግሞ አንዳንድ ጊዜ በድንገት በአይን ላይ ይነሳና በአጭር ጊዜ ውስጥ የሚጠፋበት ጊዜ አለ። አንድ አንድ ጊዜ ደግሞ ወቅት እየጠበቀ ወይም ሲዝን የአመት ጊዜን እየጠበቀ ብቻ የሚነሳ የአይን አለርጂ በሽታ አለ። ከዚህ በተጨማሪ ደግሞ አመቱን ሙሉ እየመጣ የሄደን አይንን የሚያጠቃ ደግሞ የአይን መቅላት ችግርን የሚያስከስል ክሮኒክ አለርጂ ኮንቲቲቫይተስ የምድሎ ችግር አለ ማለት ነው። ስለዚህ እነዚህ ሶስት ክፍሎች ይኖሩታል ማለት ነው። ስለዚህ አንድ አይን አለርጂ ያለበት ሰው የሚያሳያቸው ዋና ዋና ምልክቶች ተደርገ የሚወሰዱት እንግዲህ ያው የመጀመሪያ የአይን መቅላት ነው። የአይን ሽፋን ውስጠኛው ክፍል መቅላት፣ እንዲሁም ደግሞ ትካከኝ የደም ስሮች በግልጽ በአይን ነጩ ክፍል ላይ ልናየ እንችላለን ማለት ነው። ከዛ በተጨማሪ ደግሞ አይንን ማሳከክ ወይም መኮልኮር፣ ሌላው ደግሞ በአይን ዙሪያ ማበድ ሊኖር ይችላል። ከዚህ በተጨማሪ ከሌሎች አለርጂዎች ጋር ተያይዘው የሚነሱ ምልክቶች ሊኖሩ ይችላሉ። የሳይነስ ሕመም ሊኖር ይችላል። ከዚ በተጨማሪ በተደጋጋሚ ማስነጠስ፣ ደረቅ ሳል ወይም ደግሞ ካፍንጫ የሚወጣ ፈሳሽ እንደ ምልክት ተደርገው ይወሰዳሉ ማለት ነው። አንድ የአይን አለርጂ አለብን አለብኝ የሚል ሰው በቀላሉ ከሌሎች የአይን መቅላት ችግር ከሚያስከትሉ የባክቴሪያና የቫይረስ አይን ኢንፌክሽኖች እንዴት መለየት ይችላል የሚለውን ስናይ ደግሞ ብዙ ጊዜ የአይን አለርጂ ህመም ሁሉ ጊዜ ሊባል በሚችል ደረጃ በሁለቱም አይኖች ላይ ነው ሊከሰት የሚችለው። ነገር ግን አንደኛው አይናችን ብቻ በተጨማሪ ከሰው ወደ ሰው አይተላለፍም። ነገር ግን በኢንፌክሽን ምክንያት የሚከሰት የአይን መቅላት ችግር ከሆነ ግን በአቅራቢያችን ላይ በቤት ውስጥ ሊሆን ይችላል፣ ወይም በስራ ቦታ፣ በትምህርት ቤት ተመሳሳይ አይን ችግር ያለበት ሰው ልናስተውል እንችላለን ማለት ነው። ከዚህ በተጨማሪ ቀደም ብለን እንደጠቀስነው የአይን አለርጂ ህመም ብዙ ጊዜ ብቻውን አይመጣም። ሌሎች የአለርጂ ምልክቶች አብረው ሊከሰቱ ይችላሉ። ስለዚህ የቆዳ ላይ ሽፍታ ሊሆን ይችላል የሳይነስ ሰማም እንዲሁም ደግሞ ራፊንቸር ሞታ ፓሳጅ ማስነጠስ፣ እነዚህ እንደዚህ የአለርጂ የሪቦች አለርጂ ምልክቶች አብረው ተያይዞ የመከሰት ዕድላቸው ሰፊ ነው ማለት ነው። ስለዚህ እነዚህን ይሄንን የአይን አለርጂ ሃይማን ሊከሰከሳሉ ተብሎ የሚታሰቡ ብዙ ጊዜ አለርጂኖች ተደርገው የሚወሰዱ ዋና ዋና ነገሮች ይዲ መጀመሪያ በአካባቢያችን ላይ የሚገኝ የእጽዋት ወይም ደግሞ የአበባ ዘር በአየር ላይ ሲኖር ወይም ደግሞ ፖለን የምንለው ማለት ነው። አየር ላይ ሲኖር አንዳንድ ሰዎች ለዛ ዘር ወይም ፖለን አለርጂክ የሚሆንበት ጊዜ አለ። ሌላው ደግሞ ሌላው አለርጂን ተደርጎ የሚወሰደው አዋራ ላይ የሚገኙ ደስት ማየት የሚባሉ ጥገኛ ነፍሳት ሌላ አለርጂኖች ናቸው ማለት ነው። ከዚህ በተጨማሪ ደግሞ ከቤት እንስሳት ላይ የሚኖር ከጸጉራቸው ላይ የሚነሳ ብናኝ እንዲሁም ደግሞ ለዓይን መዋቢያ የምንጠቀማቸው ኪንካሎች ወይም ደግሞ ሽቶ ይህንን አለርጂ ሊቀሰቀሱ ይችላሉ። ከዚህ በተጨማሪ እንግዲህ የዓይን ላይ የሚለጠፍ ሌንስ የሚጠቀሙ ሰዎች ካሉ አለርጂ ደቨሎፕ የማድረግ ድል ይኖራቸዋል ማለት ነው። ስለዚህ ይህንን ካልን እንግዲህ ይሄ የዓይን አለርጂ እንዳይከሰት ልናደርግ የምንችልባቸው መንገዶች፣ ከተከሰተ ደግሞ በህክምና እንዴት መፍትሄ ማምጣት እንችላለን የሚለውን ስንመለከት እንግዲህ ዋነኛ የህክምና አማራጭ የሚሆነው ይህን አለርጂን ወይም ደግሞ አለርጂን የከሰከሰብን ነገር መለየትና ራሳችንን ከዛ መጠበቅ ያስፈልጋል ማለት ነው። ለምሳሌ አቧራ የሚቀሰቅስብን ከሆነ በቤት ውስጥ ስንሆን ወይም በመኪና ውስጥ ስንሆን መስኮቶቻችን በመዝጋት እና ቤት ውስጥ ላለ ሌሎች የአየር ኮንዲሽን ሲስተሞችን በመጠቀም መከላከል እንችላለን ማለት ነው። ሌላው ደግሞ የምንተኛበትን አልጋ አንሶላና ትራስ ንጽህና መጠበቅ፣ ቤት ውስጥ ያሉ እቃዎች ካሉ እነሱን ማስወገድ፣ ከዛ በተጨማሪ ዓይን ማዋቢያ የምንጠቀማቸው ነገሮች የሚያሳክኩን ከሆነ እነሱን ማስወገድና በተጨማሪ ቤት ውስጥ ያሉ የቤት እንስሳት ሲኖሩም ይህ አለርጂ የሚከሰት ከሆነ ስለዚህ ከነሱ መራክ ያስፈልጋል ማለት ነው። ነገር ግን ይ ከተከሰተ የዓይን አለርጂ ህመም የምንለው አን አይን ከተከሰተ በኋላ በህክምና ደግሞ የናደርጋቸው የምንችላቸው አማራጮች የተለያዩ የዓይን ጠብታዎች ወይም ደግሞ የጸረ ሂስታሚን የምንላቸው የዓይን ጠብታዎች አሉ። ስለዚህ እነዚህ አንታይ ሂስታሚን ወይም ጸረ ሂስታሚን የምንላቸው መድኒቱ ይች የመጀመሪያ አማራጭ ናቸው። ከዛ በኋላ ነው እነዚህ አለርጂኖች አይን ላይ ሲያርፉ ምንድነው የሚከሰተው? አይናችን መኮጣት ወይም ደግሞ የብግነት ባህሪን ያሳያል። እንደዚህኛው ኢንፍላሜሽን የምንለው ማለት ነው። ስለዚህ ያ ነገር እንዳይከሰት የሚያደርግ ወይም ደግሞ ያንን ብግነት የሚከላከል አንታይ ኢንፍላማቶሪ የሚባሉ መድኃኒቶች አሉ በህክምናው። ስለዚህ እነሱ መድኃኒቶች በአይን ጠብታ መልክ ሙዜ ጋ መድኃኒቶች አሉ። እነሱ መጠቀም ሁለተኛ አማራጭ ይሆናል ማለት ነው። ነገር ግን እነዚህ የአይን አለርጂ ህመም ከሌሎች የአለርጂ ህመሞች ጋር አብረው የሚከሰቱ ከሆነ ለምሳሌ የሳይነስ ህመም ካለ፣ የአስም ህመም ካለ፣ ሌሎች የቆዳ ላይ አለርጂ በሽታዎች አብረው የሚከሰቱ ከሆነ መድኃኒቶን በአይን ዙሪያ ብቻ ሳይሆን በሙሉ ሰውነታችን መሰራተት ስላለበት በሚዋጥ ክኒን መልክ ይህ የሚዘጋጁ መድኃኒቶች አሉ ማለት ነው። ስለዚህ እነሱ መድኃኒቶች በሐኪም ትዕዛዝ መውሰድ ይቻላል ማለት ነው።